ሰላም ሁሉ፣ ሰላም አምሮብሻል። እንዴት ነሽ? ሰላም ነሽ ወይ? አለሁልሽ፣ እግዚአብሔር ይመስገን። በጣም አመሰግናለሁ። ከብዙ ሰው አስተዋውቀሽኛል። ተይ እንጂ። ብዙ ሰው እያወራ የባለፈው ኢንተርቪው ብዙ ሰው እንዲህ አድርገሽልኛል እና ተይ እንጂ አይደለም፣ ደስ ብሎኛል። እሰይ እኔም እንግዲህ ስናይሽ ገና ለእይታ ቤተሰቦቻችን ምሳሌ እንደምትሆኚ ጠንካራ ሴትነትሽን ምሳሌ ስለምትሆኚ ነበረ ለእይታ ቲቪ እያቀረብኩሽና፣ ምን አይነት አስተያየቶች መጡ ከዚያ ኢንተርቪው በኋላ? ቲቪ ወደ እኔ እንትን መጡ። ፎሎ እያደረጉኝ ነ ቲክቶክ አካውንት ላይ አካንቴን ፎሎ አደረጉኝ። እና ደግሞ ኢንቦክስ ላይ የምንጽፉልኝ ሴቶች ተስፋ ቆርጠናል፣ አስተምርኝ። እኔም ማስተማሪው እንዴ ብያ ማለት ይሄን ኃይል ይሄን ጉልበት ያገኘሽ እንዴት ነው? ከአንቺ ብዙ መማር እንፈልጋለን ብሎ ብዙዎቹ የምር ኢንቦክስ ላይ አውሩኛል። አስተምራቸዋለሁ ምንድነው ከአንቺ መማር የፈለጉት? ያው እነሱም አሁን የልጆች እናት ሆኖ ተስፋ ቆርጦ ራሴን ለማጥፋት ፈልጋለሁ፣ ብዙዎች እንደዛ ብሎኛል። የምርም ያምር ማለት ነው፣ ራሴን ለማጥፋት እንትን ብያለሁ፣ ምናምን ይሉአሉ። እነሱ ደግሞ አስተምራቸዋለሁ፣ በቪዲዮ አድርጌ ይሰራላቸዋል። ደስ ይላል፣ ደስ ይላል። የቀጠርሽኝ ቦታ ደግሞ ቦታው እንዴት አያሽው? አይደለም፣ መጥሽ ታውቂያለሽ። እዚህ አይደለም። እስኪ ደግሞ አንዳንዴ እንደዚህ ሺህ ዓመት አይኖርም። ዱንያ ምንድነው ዱንያ ቢላሽ ጠፊ ናት ስለዚህ እንደዚህ ፈታ ላድርግሽ ብዬ እኮ ነው በምችለው በዛውም ደግሞ እንዲህ ስቀሽ ደስ ብለሽ ስላየሁሽ ስላገኘሁሽ በጣም ደስ ብሎኛል እውነት ነው እውነት ነው አዎ እኛ ጋም እየደወሉ ስቀሽ ያለሽ እንዳያሳስብሽ ዋናው ጤና አይደለም እኛ ጋም እየደወሉ እናግኛት። አንዳንድ ስልክም ተቀምጦ በበለጠም ደግሞ መረጋጋት ይፈልጋሉ። ና እናግኛት። በጣም ጎበዞች በጣም ጠንካራ ናት የሚሉ ከሀገር ውስጥም ከሀገር ውጭም ከአዲስ አበባ መጩ የተለያዩ የእይታ ቤተሰቦቻችን ነበሩ። ይኸው በእናንተ እንግዲህ ድጋፍ ደስ ብላት ሳቋ ተመልሶ መታለች ማለት ነው። ዛሬ ደግሞ እዚህ እንግዲህ ፍሬንድሺፕ ፓርክ ያመጣሁሽ ንጹህ አየር ንድትወስ ጂ ደስ እንዲልሽ። እንዴት ነው ግን ከዛ በኋላ አይ ቲንክ ቅድም የነገርሽ ነበረ ከካሜራ ውጪ ብዙ ወጣ ወጣ እያልሽ አይደለም ምናምን ነው ስልክ በዛብሽ ለማንሳት ና ከቤት አልወጣም የትም ሄድበት የለም። እንደነገርኩሽ ጓደኛዬ፣ አልወጣሁም። እና ጫማ መጥጠቅ ናፈቀኝ። አርለ ስብሮች የናፈቁኝ ብ ማለት ነው። እውነትሽን ነው። ስለዚህ አይተሽ ከሆነ ከሜካፕ እጠይቅሻለሁ ብዬ ነበር። እሺ፣ እንደውም ዛሬ ነበር አንቺ እንትናሽን ዛሬ ነበር የምጀምረው ጫማ ብቻ ሳይሆን የምትቦርሽው አሁን ፊት በጣም ደስ ይላል። ይሄ ነው የኛም አንዱ ደስ የሚለን ፓርት፣ እንደዚህ ቤተሰቦች ተመልካቾቻችን ከእንግዶቻችን የሚፈልጉትን ነገር ተምሮበት ይዝናል ነው። ጥሩ ተመልካች ነው ያልኩሽ የምር ማለት ነው። ደስ ብሎኛል። ዛሬ እንግዲህ በዚህ በፍሬንድሺፕ ፓርክ የጋበዝኩሽ ከንጹህ አየር በዘለለ ደግሞ እስቲ ደግሞ የሆነ ቦታ እንሂድና ከስቱዲዮ በዘለለ አዲስ የማሳይሽ ነገር አለ። አይ ቲንክ ቆየብኝ። ቀድመ ነው መተን ነው አዲስ ማስተዋወቅሽም ሰው ቦታም አለ። እዛ መንሄድ ይሆናል ማለት ነው። አይ ቲንክ እየመጣ ነው። አጋጣሚ እንደውም ሰላም፣ ጤና ይስጥልኝ። እንዴት ነሽ? ሰላም ነው። እንዴት ነሽ? ሁሉ ሰላም። እንዴት ናችሁ? ቪዲዮሽን አይቼው ነበረ። በጣም ልብ የሚነካ ነው። ጠንካራ ሴት ነሽ። አድናቂሽ ነ በዚ አጋጣሚ አብራችሁ ስለመጣችሁ ደስ ብሎኛል። ያው ትንሽ አረፈድኩ መሰለኝ። የስራ ሰው መልካም። ያው ዛሬ እንግዲህ የተገናኘ ነው አንዳንድ ነገር ከእኛ ጋር ያሉ አንዳንድ ነገሮች እንድታየው ነው። እዚህ ከፓርኩ ነው የምንጀምረው። የሚገርምሽ ከፓርኩ ሳንወጣ ነው ስለ እኛ የማወራችሁ። ያው እንደምታዩት ከጀርባችን የሚገኘው ነው ፍሬንድሺፕ ፓርክ ፊት ለፊት የሚገኘው ኮምፓውንድ መንደራችን የአሚባራ ፕሮፐርቲስ የሚሉት ሁለቱ ብሎኮች ማለት ነው። እንግዲህ ፓርክ ውስጥ ሆነን ህንጻዎቻችን የሚታዩን ከሆነ ሰው ደግሞ ከቤቱ ሆኖ ይሄን ውብ የሆነ ፓርክ ያያል። አሻግሮ ሸራተን ሆቴልን፣ ሳይንስ ሙዚየምን፣ ቤተ መንግስትን ክሊርሊ ከሳሎኑ ከመኝታ ቤቱ ሆኖ ማየት ይችላል። በርግጥ ግቢያችንን ውስጥ የምናሟላቸው ብዙ አሚኒቲዎች ይኖራሉ። ነገር ግን ከዛ በተጨማሪ ሰው ስፖርት አካል ብቃት እንቅስቃሴ እንደዚህ ማረት ከፈለገ ፓርክ ውስጥ እንግዲህ ወካርጎ ነው ፓርክ ውስጥ የሚመጣው ማለት ነው። በጣም ነው የሚያምረው ፓርኩ እንደምታዩት የሚያምር ቪው ነው እንግዲህ በረንዳዎቻችንም የምታያቸው አሁን በዚህኛው ሳይድ ኮርነር ላይ ያሉት ባለ አራት እና ባለ ሶስት መኝታ ናቸው በጎን በኩል ደግሞ ያሉት ባለ ሁለት መኝታ ናቸው በብሎኮቻችን መሀል ያለው የ21 ሜትር ጋፕ አለ በውስጥ በኩል ያሉት ባለ አንድ መኝታ ናቸው ባለ አንድ መኝታዎቹ ራሱ በረንዳ ላይ ወጥቶ ሰው የፓርክ እይታ ይኖረዋል ማለት ነው ይህ ፓርክ በደንብ ከቤቶቻቸው ከቤቶቻችን ማየት ይቻላል ማለት ነው በጣም የሚያምር ቪው ነው ያለው እንግዲህ እኔ እኮ እያዩ እየቃኘው ነው። እዚህ የሰዎቹን ፍላጎት ታሳቢ በማራ አቅማቸውን ተጠቅመው ነው፣ እና በጣም ደስ ይላል። እድለኛ ናቸው። እዚህ ሆነሽ ጠዋት ላይ ተነስተሽ እንግዲህ፣ ውስጥ ገብተን ደግሞ እስኪ ስለ ሕንጻዎቻችን ጥራት፣ አጠቃላይ ስለምናሟላቸው ነገሮች ሁሉንም መረጃዎች እናገኛለን። መልካም። እሺ ባልክ የመጣን ጊዜ ፓርቲሽን አልነበረውም፣ አይደለም ፓርቲሽን አልነበረውም። ያው በጣም ፈጣን ፕሮግረስ ጊዜ ፓርቴሽኖች ሙሉ ለሙሉ እንዳልኩሽ የተለያየ ካምፓኒዎች ናቸው የሚሰሩት። ለምሳሌ የሁለቱን ፓርቴሽን የሚሰሩት ራሱ የተለያዩ ካምፓኒዎች ናቸው። አጠቃላይ ደግሞ ከስትራክቸር ጋር የተገናኙትን ነገሮች የሰሩት ቻይኖች ናቸው። ከዚህ በፊትም አውርቼሽ ነበረ። እንደምታየው አሁን ፓርቴሽኖች ኦልሞስት እስከ ልስን ያለውን ስራ ሙሉ ለሙሉ ጨርሰናል። ምናልባት እዚህ ላይ ላሳየሽ የፈለግኳቸው አንዳንድ ነገሮች ናቸው። እንደምታየው ቤቱ በጣም ብርሃን አለው። ሙሉ ለሙሉ ፉልግላዝድ ነው የሚሆኑት። ይሄ ከሳሎንም ከመኝታ ቤቶቻችንም ላይ ፍሬንች ዶር ነው። ከጥግ እስከ ጥግ ድረስ መስኮት ነው። እንደምታየው መሀል ላይ ስላይዲንግ ዶር ይኖረዋል። በረንዳዎቻችን ሜትር ከ50 ናቸው። ሌላው ከቤቱ እንደምታየው ሲሊንግ ሀይቱ ሀይ ሲሊንግ ነው። ወደ 3 ሜትር ከ20 ከፍታ አለው። ከስታንዳርዱ ከተማ ውስጥ ከምናገኛቸው ስታንዳርዶች የ50 ሳንቲ ብልጫ አለው። ኔት ቤቱን ስንረከብ እስከ 3 ሜትር ድረስ እናገኛለን። ያ ማለት እንደምታውቂው ከተማ ውስጥ ሁለት ከ70 ሁለት ከ80 ነው የቤት ከፍታ። 20 ሳንቲ፣ 30 ሳንቲ አዳርገናል ማለት ነው። እንደምታዩት ቤቶቹ ሙሉ ለሙሉ ፍላት ናቸው። ቤት ውስጥ ተሻጋሪ ቢም የለም። ብርሃንን የሚከልለን ለአይን የሚረብሽ ነገር አይኖርም። ይህን ስናረግ ደግሞ የተጠቀምነው ኮንክሪት ፍላት ስላብ ነው። ኮንክሪት ሲሆን ያው ጥንካሬ ይኖረዋል። እርጥበት ቢሆን ቢኖር አያስተላልፍም። ድምፅ ከላይ እንቅስቃሴ ቢኖር ልንሰማ አንችልም። ሀያ ሰባት ሳንቲ ቲክነስ አለው ሙሌት አለው። እንደምታየው ቤት ውስጥም ምንም አይነት ኮለን አናገኝም። ከባለ አንድ እስከ ባለ አራት መኝታ ተዘዋውረን ብናይ ቤት መሀል የሚገባ ኮለን የለም። እየኖሽ ሳሎኑን ሳፋ ላድርገው መኝታ ቤቱ እንደዚህ ሆነ። የተለያየ አይነት ሀሳብ ሊኖር ይችላል። እሱ ነገሮች እንዳይረብሹ ኮለኖች አሉ። ጥግ ጥግ ላይ ነው። ወልሞስ 8 ሜትር ከ50 ስፓል እንግዝ ነው ያለው። ከስታንዳርዱ ከተማ ውስጥ ከምናገኛቸው ስታንዳርዶች የ2 ሜትር አድ አርገናል ብዙ ጊዜ ያው 6 ሜትር 6 ከ57 ሜትር ነው። ኮለን ቱ ኮለን የሚኖረው ስፓሊንግስ። ስለዚህ በዋናነት ቤት ውስጥ ያሉ ዲዛይኖቻችን ብርሃንን ታሳቢ ያደረጉ፣ ቬንቲሌሽንን ታሳቢ ያደረጉ፣ ውበትን ታሳቢ ያደረጉ ናቸው። እነዚህ እነዚህን ታሳቢ አርገናል። ቤቶቻችን ላይ ቆንጆ ቅንጡና የሰውን ፍላጎት ያሟላ ነው። መልካም ዋ እንዴ ቅድም ከታሽ ከነበር ነው ደሞ ቤት ውስጥ ማችሁ ትታችሁ ታይ በጣም ነው፣ አይተን ነበረ፣ ግን በዚህ ልክ እንደዚህ ያልመሰለኝም ነበረ። በጣም ነው የሚያምረው። እዩ መገረማችሁ ታችሁ ምኩላል ሁሉም በጣምነው የሚያምረው ከሳሎን ውስጥ ነው ከመኝታ ቤት ውስጥ ነው በረንዳው ላይ ቁጭ ብሎ የሚያዩት እይታ አይጠበቅበትም። በጣም ነው የሚያምረው በእውነት። በዚህ ደግሞ ፓርሻሊ የሲቲቪውም አለ የሲቪ ሄድኳርተር የሜክሲኮ ፋይናንሻል ሴንተር እይታዎች፣ ቢያንስ ከተማ ውስጥ ረጅም ጊዜ ግንባታ አይኖርበትም የሚባለው ኤሪያ ሴንትራል ፓርክ ነው። ሰው ሰው ይገነባል እንኳን የሚል ስጋት አይኖረውም። ሁሌ ጥሩ የሆነ እይታ ነው ያያል አሻግሮ ደግሞ የሚያውን እይታ ማየት ነው። ሸራተን፣ ሳይንስ ሙዚየም፣ አድዋ ሙዚየም ጭምር ቤታችሁ ሆናችሁ ማየት ትችላላችሁ። ማየት ሲታይ ደግሞ የሚያማምረው ፓርት ማለት ላይናቸው ቆንጆ ምግብ ነው ያለው። አዎ ሎኬሽናቸው የት ነው ያለው? የአሚባራ ፕሮፐርቲ እንዲህ በጣም የተደነቅንበት ሎኬሽናችን ያው መግለጽ አያስፈልገውም። በደንብ እያያችሁት ነው። ፊት ለፊታችን ያለው ፍሬንድ ፍሪንድሺፕ ፓርክ ነው። በጎናችን በዚህኛው ሳይድ ወደ አራት ኪሎ የሚወስደው መንገድ ነው ያለው። በጀርባችን ደግሞ የፒያሳ መንገድ አለ፣ የቸርቸር ጎዳና መንገድ አለ። ጀርባችን ማለት ሊሴ ገብረማርያም ትምህርት ቤት ነው። ሴንተር ላይ ነው ያለው። በሁሉም ራዲየስ ብናስበው ወደ ሜክሲኮም ስንሄድ፣ ወደ አራት ኪሎ ወደ ፒያሳም ወደ ስታዲየምም ስንሄድ መሀል ላይ ነው የሚገኘው። ሁሉም ላይ መሀል ላይ ነው ያለነው። በቅርብ ርቀት የማናገኘው የመንግስት መስሪያ ቤት አለ ማለት አይቻልም። በዛ ላይ ደግሞ በጣም ትልቁ ቫሉያችን ምንድን ነው? እኛ ጋር ስትመጡ እንደምታየው በሁለት ሳይድ ፓርክ ነው ያለው። በዚህ ፍሬንድሺፕ ፓርክ ነው፣ በዛኛው ሳይድ ደግሞ አዲስ የተገነባው የወንዝ ዳርቻ ነው ያለው። ሁለት ሳይዳችን ፓርክ ነው የሚኖረው። በሁለት ሳይድ ደግሞ ትምህርት ቤትና የመንግስት መስሪያ ቤት ነው። መሀል ከተማ ነው። በጣም ቆንጆ ሎኬሽን ነው። ትልቅ ኮምፓውንድ መንደር ነው። ሬዚደንሻሎቻችን ላይ ወደ 36000 ካሬ ላይ ነው የሚያርፈው። ሰባቱም ሬዚደንሻል ቢልዲንጎቻችን ላይ ምንም አይነት ኮሜርሻል የለም፣ ከስራቸው ፒውር ሬዚደንሻል ናቸው። የታጠረ ባለግቢ መንደር ነው የምናስረክበው። ወክዌይ ዲስታንስ ደግሞ ሁሉንም ነገር ታገኛለች። ሆስፒታሎች ልል ነበረ። በመንደራች ምን ምን የተሟላ ነገር አለ? የሰው ፍላጎቶች መሰረታዊ ያው በኮምፓውንድ ደረጃ የምናሟላቸው ነገሮች አሉ። አካባቢው ላይ እንደምታየው ሁሉም ነገር አለ፣ ነገር ግን ደግሞ ኮምፓውንዳችንም ላይ ደግሞ ምንም የሚያጡት ነገር የለም። ሂውጅ የሆነ ኮምፓውንድ ነው። 36 ሺ ካሬ ላይ ነው የሚያርፈው። ራሱን የቻለ አምስቱ ብሎኮች የሚገናኙባቸው ፖዲየሞች አሉ። 12 ሺ ካሬ ላይ የሚያርፍ ትልቅ ኮመኒያል ይኖራል። ምንድነው ያደረግነው እኛ ከታች ግራውንዱን ጨምሮ ሁለት እና ሶስት ቤዝመንት ፓርኪንግ ይኖራቸዋል። ሁሉም ብሎኮቻችን ላይ ከላይ እስከ አንደኛ ፍሎር ድረስ ሁሉም ህንጻዎቻችን የተገናኙ ነው የሚሆኑት። ብሎኮቹ ከአንደኛ ፍሎር ጀምሮ ነው መንትያ መንትያ የሆኑ ሰባቱ ብሎኮች የሚወጡት። ስለዚህ እታች ያለው ውስጥ ያለው የሚኖረው እንቅስቃሴ ኦልሞስት አምስቱ ብሎኮች ላይ የሚያርፍ ትልቅ ኮመንያል ይኖራል። በውስጡ ሁለት መዋኛ ገንዳ ይኖረዋል፣ ጂምናዚያም ይኖረዋል። ቴኒስ ኮርት፣ ባስኬት ኮርት ይኖራል። ኢንዶር የሆኑ ማለት ነው። ሲሊንግ ሃይቱን ስድስት ሜትር አድርገን ሁሉንም ፋሲሊቲዎች ኢንዶር አድርገን ውስጥ አካተናል። አውትዶር ላይ ደግሞ የተወሰነ የልጆች መጫወቻ ስፍራ ይኖራል። በተጨማሪም ግን ምናልባት እንግዲህ የናንተም የሚያዩ ተመልካቾቻችን በእርግጠኝነት ይህን ሴንስ ያደረጉታል። ሰው መሀል ከተማ ላይ ሲገዛ በጣም የሚቸገረው አንዱ ነገር ዛሬ ላይ ሲገዛ ቤቱ ምናልባት ከጎኑ ቪላዎች ሊሆን ይችላል ወይ ያልተገነባ ባዶ ስፍራ ሊሆን ይችላል ወይ አጭር ፎቅ ሊሆን ይችላል ኢንኬዝ ግን ከሁለት ዓመት ከሶስት ዓመት በኋላ ቤቱን ሊረከብ ሲመጣ ወይም ደግሞ መኖር ከጀመረ በኋላ ከጎኑ ግንባታዎች ይኖሩና የቤቱን ቬንቲሌሽን ላይ ፕራይቬሲን ይረብሱታል። በሁለት ሜትር ሴት ባክ ነው የአዲስ አበባ ሕግ ይፈቅዳል። ከዚህ ጎን ሁለት ሜትር ላይ ሌላ ህንፃ ባለ ይዞታ መገንባት ይችላል። ስትገዢ ምናልባት ቤቱ ብርሃን አለው እንደዚህ ያለው ብለሽ ሊሆን ይችላል የገዛሽው የዛኔ ግንባታ ስለማይኖር፣ በኋላ ላይ ግን እነዚህ አይነት ችግሮች ይኖራሉ። እኛ ጋር ግን በፍጹም እንደዚህ አይነት ችግሮች አይከሰቱም። ለምንድን ነው? ኦልሞስት በሶስቱም ሳይድ መንገድ ነው ያለው። ብሎኮቻችን ደግሞ እርስ በርስ ያላቸው ርቀት ከአንደኛ ፍሎር ጀምሮ መንትያ ሁነው ሲወጡ የሚኖራቸው ርቀት ሚኒመም 18 ሜትር ነው። አብዛኛው 21 ሜትር፣ 23 ሜትር እዚህ አካባቢ ያሉ ጋፖች ናቸው ያሉት። ያ ማለት በየህንፃዎቻችን መሀል የመንገድ ያህል ርቀት አለ ማለት ነው። ስለዚህ ሁሉም ቤቶቻችን በቂ ሆነ ቬንቲሌሽን በቂ ሆነ ላይት እና ፕራይቬሲያቸውን የጠበቁ ናቸው። ሶ ታዲያ እነዚህ ሁሉ አሚኒቲዎች ምንም ሳይከፍሉ ነው ተጠቃሚ ሊሆኑ የሚችሉት። በትክክል ያው ግቢ ውስጥ በመኖራቸው ብቻ የሚያገኙት ቫሊዩ ነው። ቅድም እንዳልኩሽ መንደራችን የታጠረ ነው የሚሆነው። ሁለት ሜን ጌት ይኖረውና ነዋሪው ብቻ ነው ግቢውን አክሰስ ማድረግ የሚችለው። ስለዚህ ሁሉም ፋሲሊቲ በነጻ የሚያገኙት ነዋሪዎች የሚያገኙት ፋሲሊቲዎች ናቸው። ከተማሪ ደስ ይላል። እንግዲህ መሀል ከተማ ላይ ሆኖ እንደዚህ አይነት ቆንጆ ነፋሻማ አየር ላይ ናቸው፣ ጥሩ ነገር እየተመገቡ እንደገና ደግሞ በእንደዚህ አይነት እድለኝነት ነው የሚገዛ አይደለ? እድለኛ ነው። አሁን ያለማጋነት አሁን ላይ ኮ ጥሩ ገንዘብን ከፍለሽ የተሻለ ነገር ማግኘት ነው የሚሻለው። ርካሽ ነገር በኋላ ላይ ሳይድ ኢፌክቱም ጣጣውም ብዙ ነገር ነው። እኛ ጋ ያለው ነገር ያው ዋጋችን በእርግጥ ውድ የሚባል አይደለም፣ ግን በጥሩ ዋጋ ነገር ግን ርካሽ ባልሆነ ያልሆነም ፕሮዳክት ብዙ ነገሮች የተሟሉለትም በኋላ ላይ የማይቸገርበትን ፕሮዳክት ነው እየሰጠናቸው ያለ ጥሩ ዋጋ ጥሩ የሆነ ነገር ነው የሚረከቡት። በትክክል ታታሪ ሰራተኛ ስለሆንሽ እሷንም ዛሬ የመጣንበት አንዱ ምክንያት ይህን እንድታየ ፈለግኩት። በጣም ጠንካራ ነች፣ እንዳየው ፕሮግራማችን ላይ የስራ ሰው ነች። ያቃል እንደምሰራ አዎ እንዴ። ስለዚህ የዚህ ልፋት ውጤቶች ምናልባት እንደዚህ አይነት የንብረት ባለቤት ልትሆኚ ስለምችል አንቺንም ሞር ሞቲቬት ለማድረግም ነው። በትክክል ያየሹን ነገር እንደወደድሽው እርግጠኛ ነኝ የአንቺ ደግሞ ተከታታዮች አንቺን በጣም አፕሪሽት ያደረጉ ሰዎችም ይሄን ፕሮግራም እንዲያውት እኔ ጋብዛለሁ። ለምን አንቺም ወደሸዋል አንቺ ወደርሹን ደግሞ እነሱም በእርግጠኝነት ይወዱታል። ዛሬ አብራችሁ ስለመጣችሁ በጣም ደስ ብሎኛል። ቢሮችን እንዴት አያችሁት? ቆንጆ ቢሮ ነው ያለን አይደለም? በጣም ነው የሚያምረው። እነዛ የምታያቸው ድርጅቱ በተለያዩ ዘርፎች የተሸለማቸው ሽልማቶች ናቸው። ካምፓኒያችን ከሪል ስቴት ውጭ የተለያየ እህት ኩባንያዎች ስላሉት ዓለም አቀፍም የሀገር ውስጥም የተለያዩ ሽልማቶችን ተሸልሞ ያውቃል። አሁን በቅርብ ራሱ በኢትዮ ሪል ስቴት አዋርድ በሪል ስቴትም አሸናፊ ነበር። ተጨማሪ መረጃዎችን ደግሞ የቅርብ አለቃ የሆነው እድሉ መረጃዎችን ይሰጣቸዋል። አቶ እድሉ ተዋውቃቸው። እንኳን ደህና መጣችሁ። ያው ፕሮግራምሽን በጣም አይቼዋለሁ። በጣም ጠንካራ ሴት ነሽ። እንደዚህ አይነት ሰው ደስ ይለኛል። ስላየሁሽ ደስ ብሎኛል። እኔም ደስ ብሎኛል ስለ ተዋወቅኩ። አይሻደ የኛ ቤተሰቦች ተመልካቾች እንደዚህ ናቸው፣ የሚያበረታቸው ናቸው። በጣም አንቺ እንደዛ ስቲ የሆነ ነገር ትዝ አለኝ። ባለፈው ደውሎልኝ ከካሊፎርኒያ ነው ደውልልሽ ብሎኝ፣ ከስምንት ወር በፊት አስጠርግሻለሁ የምርሽ ነው ተንላይና ስልኬን ተቀብሎኛል። እዛ ይርሻለሁ ችግር የለውም አብሽር ምናምን ብሎኝ ከአሜሪካ እንደመጣ ነግሮኝ ነበረ። ግን ያው በቃ ረስቶታል እሱ እና አንቺ ፕሮግራም ላይ እይታ ቲቪ ለአይቱኝ ደግሞ ማስክ አድርጌያለሁ ሲጀመር፣ ያኔ እሱ ሲያቀኝ ማስክ ላደረግ አውልቄ ስለነበረ ኢንተርቪው ያደረኩትኝ ፊትሽን ላቁ አልቻልኩም። ግን አልፊያ ሲባል ስሜት ነገር ስለነበረ ከዛ ቀጥታ ገባሁ እና ስልክሽ ስለነበረኝ ስለነበረ ሴቡሳ የአንቺ ስልክ ነው ምናምን ብለው ደውሎልኝ። አዎ፣ እውነት አሁን ይህንም ቪዲዮ እንደሚያ እርግጠኛ ነኝ። በጣም አመሰግናለሁ ላደረክልኝ ነገር። ጀማል ጀማል ይባላል። ደሳስ የሚሉ ፋሚሊዎች ናቸው ያሉሽ። የምር ማለት ነው ገብቶ በጣም እያበረታቱኝ በተቻላቸው መጠን በቃ በትንሹ ግን ሰፖርት እያደረጉኝ፣ በቀለ ለወደች ነገር ትሆንሻለች እያሉ ብዙዎች አሉ። ስማቸውንም አልጠራ። በጣም ምርጥ ምርጥ ቤተሰብ ነው ያለች ከጀርመን ይደውልልኛል ከአውስትራሊያ ይደውልልኛል። የውጭ ስልክ ነው። ሲዩዲን አለ፣ ሳውዲ አረቢያ አለ፣ ዱባይ አለ። ብቻ ደስ ይል ነበረ። እንዴ እንደዚህ ታዋቂው ቅ በአንድ ጀንበር ተተኮች። እንግዲህ ከቤተሰቦቻችን እንደዚህ በደንብ የሚያበረታቱ የሚያግዙ ናቸው። ዛሬ ደግሞ እንግዲህ እዚህ ተገኝተናል። ቀደም ከሳይት መልስ ወደዚህ ደግሞ አንተ ምን አዲስ የምትለን ነገር አለ? ስለ ሪልስቴት ከነሳ ጋር ቃ ከተማችን ላይ ብዙ ሪልስቴቶች አሉ አይደለም። ሶ አሚባራን ከነዚህ ለየት የሚያደርገው ምንድን ነው የሚለውን ስ ኦኬ፣ አሚባራ ብዙ ለየት የሚያደርጉት ነገሮች አሉ። በዋናነት እኔም በደንብ ኤክስፕሌን ማድረግ ልች ምንድ፣ ያው ኮንስትራክሽን ላይ ግራጁዌት ያደረኩት ያው ሲቪል ላይ ስለሆነ ኮንስትራክሽን መምሰርችበት አለው፣ አውቃለው ብዙ ሩ ሴት ምሰርቻ አለው እስከ ኦልሞስት አሁን ስምንት አመት ቆይቻ ለው ርሴት ላይ ሶ እኛ ገር የሚሰሩ በተለይ አዲስ አበባ ላይ ሞር አፓርትመንት የሚሰራው ና ብዙ የሚሰሩ አፓርትመንቶችን ቪዝ ለማድረግ ለማየት ሞክር ያለው ምሰርቼ ባቸዋለሁ። ሶ አሚባራ ከሌሎቹ ለየት የሚያረጋቸው ነገሮች የውጭ ከውጭ የተውጣጡ ካምፓኒዎች አንድ ላይ ኮላቦሬት አድርገው ነው የሚሰሩት። ሶስት መሰረታዊ የሆኑ አፓርትመንቶችን ማሟላት አለበት ተብሎ የሚታስበው ሶስት መሰረታዊ ነገሮችን አማልተን እየሰራ እንገኛለን። አንደኛው ሴፍቲ ነው። ምናልባት ብዙ አይታችሁ ሊሆን ይችላል። አዲስ አበባ ውስጥ አፓርትመንቶች ከሴፍቲ አንጻር ብዙ አይታሰብበትም። እኛ ሀገር ላይ፣ ሌላ ሀገር ላይ በጣም ኮንሰርን የሆነ ሴንሲቲቭ የሆኑ ነገሮች ናቸው እና ከሴፍቲ አንጻር እንዳያችሁት ሳይቱንም፣ ፓርኪንግ ዌይ መግቢያና መውጫ የተለያየ ነው። ዋን ዌይ ነው የሚሆነው፣ መግቢያ ባንድ ሳይድ ነው፣ መውጫ በሌለኛው ሳይድ ነው። ከዛ በተጨማሪ የቤዝመንት አክሰሱ ሲሊንኬቱ ወደ 3 ሜትር ከ7 ሴንቲሜትር ነው። አሁን ታዩት ሲሄን ሁለት ከ7 ነው። ከዚህ አንድ ሜትር ይጨምራል ማለት በጣም ከፍ ያለ ሲሊንግ ነው። ይሄም ስናደርግ በዋናነት አንደኛ አምፖላንሶች፣ ግራውንዱም አብዛኞች ቤቶቻችን ግራውንዱ ፓርኪንግ ስለሆነ አምፖላንሶች ግራውንድ ድረስ ከቤዝመንት ድረስ አክሰስ ማድረግ ይችላሉ። ቶሎ ኢመርጀንሲ፣ ቶሎ ህይወትን ከማትረፍ አንጻር ሊፍቶቻችን 3 ሜትር ከ50 የሆኑና ሆስፒታል ሳይዝ ናቸው። ስትሬቸር መያዝ ይችላሉ ማለት ነው። ስለዚህ በስትሬቸር ዘን ገብተን የትኛው ፍሎር ላይ በስትሬቸር አክሰስ ማድረግ እንችላለን ማለት ነው። የትኛው ፍሎር ላይ ይሄን አክሰስ አድርገን ግራውንድ ላይ አምፖላንስ ይገባል። ሶ አምፖላንስ ኢዚሊ አክሰስ ማድረግ ይችላል፣ ይዞ መሄድ ይችላል። የትኛው ሆስፒታል ማለት ነው። ኤሪያውም እንዳየሽ ሙሉ ለሙሉ ብዙ ሆስፒታሎች አሉ፣ ሐኪም ቤቶች አሉ እዛ አካባቢ። ከዚህ አንጻር አንዱ ከሴፍቲ አንጻር ሰራ ነው ይሄ ነው። ሌላው እንደዚሁም እሳት ነገሮች ሀፕን ቢያረጉም ትራኮቹ ትልቅ ትራኮች ቤዝመንት ውስጥ ሙሉ አክሰስ ማድረግ ይችላሉ። እነዚህንም ከሴፍቲ አንጻር ነው። ሌላው በዋናነት እኛ ሀገር አብዛኞቹ የህንፃዎች የሚሰሩት ኢመርጀንሲ ኬዝ ወይ ሚስቴር ኬዝ የሚባሉት የአደጋ ጊዜ መውጫ የሚባሉት በውጭ በኩል ነው። እኛ ደግሞ ኤክስትራ ከውጭም በተጨማሪ ደረጃዎቻችን ኢመርጀንሲ ስቴርኬዝ ያገለግላሉ። እንደ አደጋ ጊዜ መውጫ ያገለግላሉ ማለት ነው። ሙሉ የደረጃው ዙሪያው ካያችሁት ሺሮን ነው በ50 ሴንቲሜትር ቲክነስ ሺሮ የተሰራ ነው ስለዚህ ከየትኛውም ፍሎር ላይ ስትወጡም ስትገቡም በር ይኖረዋል ያ በር ጥቅሙ ምንድን ነው እንደዚህ መሰራቱ ምናልባት እዛ ፍሎር ላይ አንድ ነገር ሀፕን ቢያደርግ ወደ ሌላ ፍሎር እሳቱ ወይም እንዳይዛመት ፕላስ ደግሞ በሩን አንዴ ከፍተሽ ከገባሽ በኋላ ነዋሪው ቴምፖራሪ እዛ መቆየት እንዲችል ተደርገው ነው የተሰራው ማለት ነው ማለት ስለዚህ ይህን ከሴፍቲ አንጻር ነው የሰራናቸው እኛ ጋር ሲገዙ እነዚህ ነገሮችን ማግኘት ይችላሉ ሶ ሌግዠሪ የሚባለው ብዙ ጊዜ እኛ ሀገር ላይ ታውቂዋለሽ ሌግዠሪ ምን እንደሆነ ዝም ብሎ ስሙ ነው እና ተግባሩ ላይ ብዙም የለንበትም ያው ሌግዠሪ ሲባል ላይፍን ቀለል ከማድረግ አንጻር ነው እኛ ይህን ነገር እየሰራንበት ነው የሰራነው ሕንፃዎች አይታችኋል በዛ መልክ ነው የሰራነው አዲሱ የሚሰሩትም ብሎኮቻችን ከነዚህ በተሻለ መልኩ ሞዲፋይ አድርገን እየሰራን እንገኛለን ማለት ነው ቬክተር የሚባለውን ቤት በተግባር ተግባር አሚባራ ሲባል ቀር ስሙ አዲስ አልናያገኝም ባዛዊ ማለት ሌላ ድርጅት አላችሁ ከዚህ ውጭ ሁ አሚባራ ያው ጃያንት ካምፓኒ ነው ወይ ሰላሳ ዓመት የቆየ ካምፓኒ ነው፣ ብዙ ያውቀውም እና በዋናነት የእርሻ ልማት ላይ ነበር ሲሰራ የነበረው፣ ጥጥ ምርት ላይ ኦልሞስት፣ ኢትዮጵያ ውስጥ ትልቁን ድርሻ የወሰደው ጥጥ ምርት ላይ አሚባራ ነው። ወደ 17 ሄክታር መሬት አልምጠዋል። ከዛ በኋላ ብዙ ካምፓኒዎች አሉ ዘይት ምርት ላይ የተለያዩ ዱቄትና ብስኩት ፋብሪካዎች፣ አዋሽ የሚባለው ስም አሚባራ በሚባል ስም አሚባራ ቢዝነስ ግሩፕ ነው የሚባለው። እህት ኩባንያዎች ናቸው፣ ወደ ሰባት የሚደርሱ ካምፓኒዎች ናቸው። ሪል ስቴቱ ያው አሚባራ ፕሮፐርቲስ ነው የሚባለው። ኢምፖርት ኤክስፖርት ላይ ይሰራሉ፣ አሚባራ ትሬዲንግ የሚባላል፣ ትራንስፖርት ሰርቪሱ ላይ እሱ። አጠቃላይ ያው የሰላሳ ዓመት ታሪክ ያለው ካምፓኒ ነው ማለት ነው። ሰሞዲዛን ለዛ ነው። ታዲያ ዋጋችሁ እንዴት ነው? አከፋፈሉ ይሄንን ሁሉ ነገሮች መቼም በደንብ ቅንጥ ቤት ከሆነ ምናልባት ውድ የሚሆን ከሆነ ውድ የሚባል አይደለም፣ ግን ደግሞ በአወጣሽበት ልክ በከፈልችው ልክ የምታገኙ ቫሊዩ አለው ማለት ነው። ብዙ ጊዜ በጣም ብዙ ሰው የሚሸወደው በተለይ ቤት ገዢዎችን የሚሸወዱበት ትልቁ ነገር ይሄ ነው። ዋጋው ረከስ ይላል ያው የሆነ ቦታ ላይ ይሄዳሉ፣ ይገዛሉ። ከዛ በኋላ ስቃይ ነው። ያው ምንድን ነው የሚባለው ቺፕ ኢዝ ኤክስፔንሲቭ ነው የሚባለው፣ ርካሽ ነገር ውድ ነው ነው የሚባለው። እና ከገዙ በኋላ እንደዚህ መቆጨት ነገሮች አሉ። እኛ ግን ተመጣጣኝ ዋጋ ነው። ፕላስ እንደነገርኩሽ በምትከፊው ልክ ቫሊዩን ታገኘዋለች ማለት ነው። ያናክል ውድ አይደለም። ከስም ሚሊዮን ጀምሮ ነው የሚኖረው ፕራይሱ ማለት ነው። ዋን ቤድሩ ማለት ነው ወደ ሰባ አንድ ካሬ፣ ከዛ ጀምሮ ማግኘት ይቻላል። ቅድመ ክፍያዎቹም 10 ፐርሰንት እና ከ20 ፐርሰንት ጀምሮ ማግኘት ይችላሉ ደመኞቻችን ያለቁት ላይ ነው 20 ፐርሰንት ማለት ነው ያለቁት ላይ በተለይ ካርታ አዘጋጅተናል የባንክ ኦፕሽን አለ የተናጠል ካርታ አላቸው ስለዚህ ይህን የባንክ ሞሽን መጠቀም ይችላሉ ማለት ነው ሌላው እንደዚሁ ለበዓል ስፔሻል ኦፈር አቅርበናል ምናልባት ስፔሻል ኦፈር አለን ደመኞቻችን ከታች በምናስቀምጠው ስልክ ቢያነጋግሩን በዋትሳፕ ቴሌግራም ዳይሬክት ኮልም ደውለውልን ሙሉ መረጃ ማግኘት ይችላሉ ማለት ነው ዋው በጣም አሪፍ። እንግዲህ ያልገባሽ ነገር አለ ምናልባት ነገ ስለምስገዥ ብዬ ነው ይዤሽ የመጣው። ታታሪ ሰራተኛ ስለሆነ እንግዲህ ጥሩ አድርጎ ገልጾልናል። ምናልባት ይህንን ሁሉ ከሰሙ በኋላ እይታ ቤተሰቦቻችን ሊገዙ ቢወስኑ እንዴት ሊያገኟቸው ይችላሉ? መልካም ያው ከስር የምናስቀምጣቸው ስልክ ቁጥሮች አሉ፣ ይደውሉልን። የቢሮ የሳይት ቀጠሮ እናስይዛቸዋለን። በተጨማሪ ደግሞ ውጭ ያሉ የእናንተ ወዳጆች ካሉ በዋትሳፕ ወይም በቴሌግራም በየትኛውም የሶሻል ሚዲያ መንገድ መደወል ይችላሉ። ቀጥታ መደወል ይችላሉ። ሌላው ምናልባት አንዳንድ ውጭ ያሉ ደንበኞች ሀገር ውስጥ መጥተው መግዛት የሚከብዳቸው ደንበኞች ይኖራሉ። ቀጥታ እኛን ኮሚኒኬት በማድረግ እዛው ባሉበት ውሉም ተልኮላቸው ፈርመው እንዲልኩ ክፍያዎችንም እንዲፈጽሙ እናመቻችላቸዋለን። የግዴታ ተወካይ ሊያስፈልጋቸው ይችላል። ተወካይ ያላቸው ደግሞ ተወካዮቻቸውን በመላክ በአካል ሳይታችን መጎብኘት ሄዶ ፊሳችን መጥተው ያለውን ነገር እንዲያዩ ማመቻቸት ይቻላል። ስለመጣችሁ በጣም ደስተኛ ነኝ። በጣም ጠንካራ ሴት ነሽ። ያው እና ከአንቺን ብዙ ነገር እንማራለን። እናመሰግናለን።